አለን እኛ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ፍቅራችሁ ይብዛ። እያለን ዛሬ እንግዲህ እንዲተሰበሰብን በአሹ ቤት መገናል ያው አሹ ማለት ጓደኛችን ነው እና ዛሬ ልደቱ እንደሆነ እናውቃለን እኛ። እሱ ግን ያው እነዚህ ነገሮች እንደተዘጋጁ ምን እንዳሉ የሚያውቀው ነገር የለም። ስለዚህ ስለዚህ ጉዳይ ወደ በኋላ መለስ ብለን በደንብ እናወራችኋለን። አሁን እዚህ የምታያችው እህቶቼ ግን ያው ሰላም ይውላችሁ ሰላም ሰላም የአሹ ቤተሰቦች እንዴት ናችሁ? የእኛም ቤተሰቦች እኛ ደህና ነን። ዛሬ እንግዲህ የአሹ ልደት ልናከብር እነዚህ ፏፏ አድርገነው መተናል ማለት ነው። ሰርፕራይዝ የሚሆንልን ይመስላችኋል ግን ብዙም ሰሙኑንም እንትን ያለ ስላለመን የሚጠብቅ አይመስለኝም አ አይመስለኝም ግን እስቲ አብረን እናዋለን። እሺ ሰላም፣ ሰላም፣ ሰላም፣ ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ? እኛለን እግዚአብሔር ይመስገን። እናንተም እንግዲህ በእያላችሁበት ሰላም ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። ያው ዛሬ እንግዲህ እንደዚህ ፏፈሽ ብለን በአቅማችን በቻል ነው፣ በትልቁም ባይሆን ሰው ባለው ነው፣ አይደለ ያለውን የሰጠ ንፉግ አይባልም ይባላል። ባለው እንግዲህ ቀለል አድርገን እንኳን ተወለድክ ፈጣሪ ለዚህ እድሜ እንኳን አደረሰ ለማለት ያህል ነው እና እንደዛ ነው። እስቲ መጥቶ ደግሞ ምን እንደ ማለት ይጠብቅ አይጠብቅ ደግሞ ከመጣ በኋላ ምና ይሆናል። እሺ ሰላም ባያቸውንም፣ ያው በነገራችን ላይ አዲስ ናት፣ ግን ያው እሱን ማግኘት ፈልጋሉ፣ ሀፒ በርዝዴ ማለት ፈልጋሉ ብላ ነው እዛ የተገኘችው። እስኪ ሰላም ባያቸው። ሰላም ሰላም፣ እንዴት ናችሁ? ዛሬ የአሹን ልደት ለማክበር ነው የተሰበሰብነው። እንደሚያከብሩ ስሰማ ካልተገኘው ብዬ መጣው ማለት ነው። እሱ የሚያውቅ ይመስለኝ፣ ሰርፕራይዝ ልናደርገው የጠበቀው ነው ማለት ነው። በጣም ደስ ይሏል ብለሽ ታስባለሽ? ያልጠበቀው ነገር ስለሆነ ብዬ አስባለሁ። ስለዚህ እንግዲህ ዛሬ በዚህ መልኩ ድባቡ ፍክት ተብሏል። እኛ ብቻ አይደለንም፣ አንዱ ጓደኛችን አለ። እሱ አሹን ይዞት እንዲመጣ እንግዲህ ወደ እሱ ሂዶ ነው ማለት ነው ሲመጣ እኔ በማፈንዳት ስራዬን እጀምራለሁ። አደራህን ጉልበት ወደ አንቺ ላይ ነው። ምንም አይደለም። ሁሌም በቃ ብም ስራው ከዛ ይጀምራል ማለት ነው። ያው ከዛ በፊት ግን አሹ ያው ገና ጀማሪም ስለሆነ ሁላችሁም በቻላችሁት መጠን አበረታቱት እዚ ያለኑ ቤተሰቦቻችን በሙሉ ላይክ ሼር ሰብስክራይብ እያደረጋችሁ እስኪ በዚህ ቪዲዮ የደስታው ቀን ነው ዛሬ ብዙ ነገር መስራት ይፈልጋል አጫውቶኛል እንደ ጓደኛ ማለት ነው እና አስር ሺህ ሰብስክራይብ ብታስገቡት እግዚአብሔርም በጣም ደስ ይለኛል ያምር ማለት ምንም ከኛ አሁን እኔ ስልኬን አውጥቼ ምናምን ሰብስክራይብ ባደረግ ከኔ የሚወሰድ የሆነ ነገር ስለሌለ ላይክ ሰብስክራይብ ብታደርጉት ጀማሪ ነው ብታበረታቱት መልካም ነው እና አደራ አደራ ቤተሰብ አስር ሺህ ይህንንም ደግሞ ቪዲዮ ላይክ በማድረግ ጀምሩ እና ከዛ ሰብስክራይብ አድርጉ ሼር አድርጉ አበረታቱት ወንድማችን እና ደሱ የሚለው ይመስለኛል እውነት ለመናገር ለዚ አይጠብቅም ምክንያቱም እንዲተሰባስበንም በሱ ቤት መተናናቅም ዛሬ ለመጀመሪያ ጊዜ በዚህ ስንመጣና

ከዚህ ጋር ጀምር፣ እንደዚህ እያያሽ ከዛ ሲመጣ ሰርፕራይዝ እንለዋለን። ብቻ እስከ መጨረሻው ተከታተሉን። እስከዛ ግን የምጠጡት ሳይመጣ ፕሮግራሙን ጀምረው። ስለዚህ ቤተሰቦቻችን እስከ መጨረሻው አሁንም ቢሆን በድጋሚ ተከታተል፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ያው መልካም ምኞታችንን እሱ ከመጣ በኋላ የምንገልጽለት ይሆናል። እናንተም ወንድማችንን እንኳን ተወለድክ እያላችሁ እንዲሁም ደግሞ እዚህ ባለነው ስም፣ በሰላም ስም፣ በጆሲ ስም፣ በሄሉ ስም እያላችሁ ሰብስክራይብ የምታረጉትን ኮመንት ላይ ብጽፉልን ሞር በጣም ደስ ይለናል። ከዛ በተረፈ ግን ለምታደረጉት ማንኛውንም ነገር እናመሰግናለን። እግዚአብሔር ያክበልልን፣ ይመቻችሁ። እስከዛን ጠብቆሻል መታ እኔ

አይ አሁን አሁን ነው ራሱ ነው ማለት ነው። አሁን አምኛለሁ። ኧረ ምን ትንሽ ብዙ ነው እንጂ ወይ በጣም ነው። አይ እንትን ልክ በጣም ወደ ራሱ ተመለስሽ። አሁን ተመለሻል። እሺ ረጋግሻል? አዎ። እና ጓደኞች፣ እውነት አላመንኩም ነበር ፍንዳታው ግን ጆሮዬ ላይ ነው። ከአሁን በፊት አለብ ከኔቂይ ጓደኞቼ በጣም ነው ማመሰግነው። በዚህ አጋጣሚ ሁሉም ለአንድ ረስፔክት እንዳለው ስላችሁ ይህን ነገር አስባችሁበት ጊዜያችሁን ወስዳችሁ

እሺ የሆነ ነገር ልናገር። ያው ስራ ትባላለች እና ያው እኛ እንደዚህ ልደት ምናምን ብለን ስንል ከዛ ልገኝ ልደቱ ላይ እኔም እንኳን ተወለድክ ልበለው ብላን የመጣችው እና በደንብ ተዋወቀን በጣም ማለት ከተዋወቀው ጊዜ ጀምሮ በጣም ደስ የሚል ጸባይ ያለ። ማለት ይሄ ነገራቶችን ይሄ በጣም በማካበድ ሳይሆን ቀለል በማድረግ እና ነገራቶችን በማቀዝቀዝ ምታምን በቃ ጥሩ ለሰው ልጅ ጥሩ አመለካከት ያለ ሰው ነህ እና መጀመሪያ ስለተዋወቅኩ ያው ረጅም ጊዜ ቢሆንም ስለተዋወቅኩ ደስ ብሎኛል እና መልካም ጓደኛ ነው፣ ወንድሜ ነህ እና እንኳን ተወለድክ እንኳን ወደዚች ምድር በሰላም መጣ ይዘዊኝ ግን እ አሁን ልደቴ መሆኑን ያው ብዙ አላከብርም የሄሉ ልደት ጋር ትንሽ ነው። እንትናችን ገረመኛ አሁን እንትን ነው፣ ቅርርም እንትን ነው። በነገራችን ላይ አስራ ዘጠኝ ቀን በፊት ነው። እንደዛ አይነት ነገር ነው። እንትን አይደለም ማለት ያው እኛ አሁን በዚህ እድሜያችን ኬክ አዘጋጅተን ምናምን እድሜያችን ልናከብር አንችልም። ስለዚህ የሆነ ሰው ምናምን አስታውሶ እንዲህ ሲያደርግ ደስ ይላል። እንኳን ተወለድክ። ይሄ ዋነኛው ቀንዳሙ ጠላቴ ነው። ምን ነው ደግሞ? አይ በዚሁ አጋጣሚ የሆነ ሰዓት ከቦሌ እየመጣን ታስታውሳለህ፣ መኪና ከፍቼ ልወርድ እንዴት እንደሚነዳ መኪና ሄጋ እንዳትሄዱ ተሳስታችሁ ተሳስታችሁ እንዳትሄዱ ከብቼ ነው መልሼ የዘጋሁት። እኔ ሲሄድ ስለው እንደዚያ አልኩኝ። በየቀኑ በለው ከሱ ጋር ሄደው ግን እንደዚያው እኛ አመሰግናለሁ፣ አመሰግናለሁ። ጭራሽ ይኸው እያያየ ጠላት ችግር የለውም ምንም ቢያስደነግጠኝም፣ ጓደኛ ነው። እንኳን ዛሬ እና እንኳን ተመስገን ያባት አመሰግናለሁ። ጆዬ ስለመጣ እንደዚህ እኔ ቤተሰቦች፣ በዚህ አጋጣሚ ነው ሁላችሁም አበረታቱት። አዲስ ዩቲዩብ ቻናል ነው የከፈተው። ዋናው ትልቁ ፖይንት ልደቱን ማክበራችን ሳይሆን ትልቅ ደረጃ እንደምታደርሱ ተስፋ እናደርጋለን። ልመቻችሁ አንቱ በዚህ አጋጣሚ መልካም ምኞት ይልመኝልክ እንኳን ተበለድክ ረጅም እድሜና ጤና ይስጥክ፣ እስክትል ማለት ነው። እና በዚህ አጋጣሚ ቤተሰቦቻችን ቅድም እያለ ነበር። አንተ ሳመጣት ጀምረን ነበር ቪዲዮ በዚህ ቪዲዮ አላልም እንደዛ እና በዚህ ቪዲዮ ቤተሰብ፣ አስር ሺህ እናስገባው ከጎኑ እንሁን፣ ላይክ፣ ሽር፣ ሰብስክራይብ እያደረግን ከጎኑ እንሁን፣ ሁላችንም እናበረታታው።

እንኳን ተወለድክ የጆንስ ማና እስ ያው ሆነሄዳለሁሳ ነው ደዚህእሺ ውድ ቤተሰቦቻችን ያው ቅድም ብለናል፣ በሰፊው ግን አሁን ያው ከሱ ፊት መናገር ስላለብኝ ነው። ሁላችሁም በቅድሚያ እስኪ ሃፒ በርዝ ዴይ በሉት። ሁላችሁም መልካም ምኞታችሁ ልክ እንደኛ ተመኙለት። በመቀጠል ግን አሽዬ ያው ጥሩ ልጅ ነው። ካወቅኩት ሰዓት ጀምሮ እስካሁን ድረስና ፈጣሪ ከዚህም በላይ ጥሩ ደረጃ ያደርሰ ያሰብኩን ሁሉ ያሰካል ማለት እወዳለሁ። ጀምረ ጀምረህዋል አንተ ስጀምረው ከዛ ፈጣሪ ነው የሚጨርስል። ይህ አዲስ ዩቲዩብ ቻናል ቢሆንም ሁላችሁም ያው ሁሉም እንዳሉ ሰብስክራይብ እያደረጋችሁ አስር ሺህ በዚህ ቪዲዮ እናስገበው። ከዛ በተረፈ ግን ያው እንወዳችኋለን። አሱይ እስኪ ኬኳን ቆረስ ቆረስ አድርጋት፣ እና አይኔን እያየ ነው እዚህ ያለ እና እስኪ እሷ እናድርግ። ከዛ በፊት ግን አሁን ትንሽ ተረጋግተን ከሆነ ደግሞ ትንሽ መናገር የምትችለው ነገር ካለ ብትናገርም ደስ ይለኛል። አሁን ትንሽ ረጋ ብያለሁ። አሁንም ያለውንም ሰው አየውኝ እና ሁላችሁንም አስባችሁበት እንዲህ ተነጋግራችሁ መቼም እኔም አውቀዋለሁ ይህን ቫይብ እና ደስ ይላል ተነጋግራችሁ እንደ ስላደረጋችሁ ያው ጓደኝነት ማለት ከዚህም በላይ ነው እንደዚህ ለሰው ማሰብ ምን ላይ ነው? ምን ደረጃ ነው? መች ነው ልደቱ? የራሱ የራሱ ሰው እራሱ ማሰብ ከባድ ነው። የራሱ ልደት ራሱ አንዳንዴ የእኔ እራሱ ይጠፋብኛል። ማታም ትዝ ይለኝ ይችላል። እና አስባችሁ እንዲህ ስላደረጋችሁ ሁላችሁንም አመሰግናለሁ። ቤተሰቦችንም በጣም ነው ማመሰግነው፣ ሰፖርት ስለምታረጉኝ ስለምደግ እና

አይዞህ አይዞህ አልጠበኩም ነበር። እኔ በጣም ነው የምፈራው በተለየ ብዙ ስለምጠቀም እና አንድ ሰው ስጦታ አለኝ እያለ ነበረ። እኔ በርግጥ አፍራለሁ እኔ በጣም ግን፣ እስቲ ምጣ። ስጦታም ለኔም ቢሆን በዛው ካለ ትርፍ ነገር አይደለ? አረ እባክሽን

ነገ በቃ እንትን ይመጣል። በጣም ነው የማመሰግነው። እንግዲህ ከአሁን በኋላ ነጭ ብዬሽ ነጭ በነጭ በጣም ነው የማመሰግነው። በእዚህ ጋር መናገር የፈለኩት ነገር የት ብሎ አንድ ሰው ብቻ ለመስጦታ ሊሰጡሻል። እንግዲህ እሱም በገመታ ይከብዳል። ሰላም ገብቼ ሰላም መጠራጠር የሚመሰለ ነገር የለም። ተዋ ልደት ነው፣ ብሉ ጠጡ፣ ፈታ በሉ። ዛሬ አታቁትም። በጣም ነው የማመሰግነው። እውነት ሳለ ኧረ፣ ግድ ነው ግድ ነው ደግሞ እወለዳለሁ። እሺ ምትለው ነገር አለ? የተሰማን ነገር ሲገለጽ የምታደርገው ነገር ካለ። አሁን ያው ትንሽ ስላችሁ፣ ያው አመጣጡ አሁን የተዋወቅ ነው እና ከእሷ ጋር ስጦታ ሲመጣ በአንዴ ድንግጥ አልኝ ለማንኛውም ያው ማለት አሁንም ከዚህ በኋላም ደግሞ ታወቃላችሁ፣ ተስፋ አለኝ። ያው ያለውን ነገር ምናምን ታወራላችሁ። በቃ እኔ እጅ ወደ ላይ እጅ ማውራት ያለብኝ ናርች ያለው እና እንደዛ ነው። እና ምትሉት ነገር አላችሁ፣ መልዕክት ምታስተላለ ካለ እድል ይሰጥናል። ለአንተ ማለፍ የፈልገው ነገር ካለ ፋይናሊ የሆነ ነገር በልነ ቤተሰቦችን ማመስገን ምናምን በቃ የፈለግከውን ነገር በልና መድረኩ አንተ ነው። ግድ ነው ቀኔ ቢሆን ነው ወይ እንደዚህ ያደረክኝ ቀን ነው። ማንም ሰው እንዳያት እንዳትወስዱ

ያው ካልተጠበቀ ሰው ያልተጠበቀ ስጦታል ሲመጣ ከድንጋጤ ድንጋጤ፣ ያው ስላችሁ በጣም ነው ማመሰግነው ሁላችሁም አክብራችሁ ማለት ያው እኔን አክብራችሁ እንደዚህ አይነት ፕሮግራም ስላዘጋጃችሁ አክብራችሁ ብለው ማለት ነው። እንዲሁም በኮሚቴ

ከዚህ ሰላምም ትንሽ ያው ጆሲ በዚህ መካላችሁት አንቺ አሪፍ ነው፣ ግን ችግር አለበት እና ግን ያው እየቀለድኩ ነው። አንተ እናወራለን በኋላ በኋላ እናወራለን። ሌላ የምታወራው ሰው በርበሬ ምናምን የለም። የሚያጥም ሰው ከዚህ ሙያው የለንም፣ ግን ሌላ የምታወራው ሰው አለ እንዳትረሳሽ። እሱማ በዚህማ በጣም ጥሩ ነገር አለ ደግሞ በግራ ነው ሳይ

እንዳውራበት እንጂ ተውኝ እንጂ፣ አሸማቀቃችሁኝ እኮ ግን እንዴት ነው ፊት አንተ ተው እና ጓደኞቼን በጣም ነው ማመሰግነው። ቤተሰቦቼን በጣም ነው ማመሰግነው። እንደዚህ አዘጋጅታችሁ አስባችሁበት ተነሳሳችሁ በጥሩ ስሜት እንዲህ ስላደረጋችሁ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ለሚመጣውም አመት ያደርሰን።

ሄሉ ጆያ ዋዛ ጠቅን ያረክል ጾም ሲፈጣ ኔጋ ጋብዛለሁ እና በጊዜ አጋጣሚ ቤተሰቦቼንም እናንተንም በጣም ነው የማመሰግነው። እንግዲህ ቤተሰቦቼ ስለምታበረታቱኝ አመሰግናለሁ። ሀፒ በርስ ደይበኝ። የእኔ ደስታ ማለት የእናንተ ደስታ አይደለን። ሀፒ በርስ ደይበኝ። አመሰግናለሁ። ቻው።